ሰላም ጤና ስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በሰሜን ጎጃም ዞን ሰሜን አቸፈር የመንግስት ሰላም የተቀበላለ በእነማይ ወረዳ ደንሳም ደግሞ የተሸኛለ ከዛ በፊት ግን ኤርታሌ በአፋር ክልል የሚገኘው እሳተ ገሞራ በስሳት በአዲስ እንደገና እየፈነዳ ይገኛል በዚህም ጥንቃቄ እንዲደረግ መረጃው እየተጋራ ይገኛል ማለት ነው። በተለይ በአፋር ክልል የሚገኘው ኤርታሌ እሳተ ገሞራ በአሁኑ ሰዓት እየፈነዳ እንደሚገኝ ታውቋል። በአካባቢ ያላችሁ ወገኖችም ተገቢውን ጥንቃቄ እንድታደርጉ መልእክቱ በተለያየ ሶሻል ሚዲያዎችም እየተዘዋወረ ነው። በተንቀሳቃሽ ምስልም እሳተ ገሞራው እንደገና እየፈነዳ ይገኛል። ከዚህ በፊትም እንደምናውቀው ኤርታሌ እሳተ ገሞራት በርካታ ቱሪስቶችም ወደዚህ እያቀኑ እንደሆነ ይታወቃል። አሁን ደግሞ በአዲስ ፍንዳታ ላይ መሆኑ ከፍተኛ የሆነ ጭስም እየታየ ይገኛል። ስለዚህ በአካባቢ የሚንቀሳቀስ ማንኛውም ጥንቃቄ እንዲያደርግ መልእክቱ እየተላለፈ ይገኛል ማለት ነው። በከፍተኛ ሁኔታ በዓለም ደረጃ ከሚጎበኙት አንዱ የቱሪዝም መስህብነትም በማገልገል የሚታወቀው ይህ እሳተ ገሞራ በዛሬው እለት ህዳር 14-2018 ዓመተ ምህረት በከፍተኛ ፍንዳታ ጭስ ወደ ላይ እየወጣ እየታያን ማለት ነው። ስለዚህ ጥንቃቄ ሁሉም እንዲያደርግ ከዚህ ጋር አያይዘን ቀጥታ ወደ ጉዳያችን የምናልፈው ሌላኛው በሰሜን ጎጃም ዞን ሰሜን አቸፈር ወረዳ ባልተገባ መንገድ ታጥቀው ጫካ ገብቶ የነበሩ ደመለሽ ቀብረ ተብሎ የሚታወቁ የመንግስት ሰላም ጥሪ እስከ ሙሉ ትጥቁ ተቀብሎ ገብቷል ሲገባም አቀባበል በሀገራቸው ወግና ባህል መሰረት ተደርጎለታል። ሌላኛው ጉዳይ በነማይ ወረዳ ዴንሳ ተብሎ በሚታወቀው እነቆራ ቀበሌ ተብሎ በሚታወቀው እስከ መጨረሻው እስከ ወዲያኛው የተሰናበተ አለ። በምርኮኛ መልኩም ገቢ የተደረጋለ አንደኛ አሸነፍ ጌቴ ተብሎ የሚታወቀው ተሰናብተዋል፣ ላይመልስ ተሸኝተዋል። አሻፈር እያለ የመጨረሻ ጣፈንታው ይህን ይመስላል። ሌላኛው ይነሱ ይነሱ ሞሱ የሚባለው ይሄ በምርኮኛ ገቢ የተደረገ ነው። ደምስ አባቴ ነህ። ይህም በምርኮኛ ገቢ የተደረገ ነው። ደባስ ጌታ ሰው በምርኮኛ ደረጃው ሙልዬ በምርኮኛ እነዚህ ገቢ ተደርጓ ወደ አራት የሚደርሱ በምርኮኛ ገቢ ሲደረጉ አሸነፈ የሚባለው ግን እድሉ ቀንቶ ተሰናብቷል ማለት ነው። ቅድሚያ ለሰላም እንስጥ። ጦርነት በየትኛውም ሳይንስ አያዛልቅም፣ አያዋጣም። መጨረሻውም ይህን ይመስላል። ሌላኛው ጉዳይ ስለ ጠቅላይ ሚኒስትር ዶክተር አብይ የምንመለከተው ጉዳይ አለ። በኦሮሞ ብሔረሰብ ዞን አስተዳደር በአማራ ክልል ማለት ነው። ደዋ ጫፋና የኬሚሴ ከተማ በጋራ ሲሰለጥን የነበረው የቶፕ 150 አዲስ የምንሻ ስልጠናቸውን አጠናቀው በዛሬ እለት በደማቅ ሁኔታ ተመርቀዋን። እጅግ እናመሰግናል። የአካባቢውን ሰላም ለማረጋገጥ እንግዲህ በአካባቢው የሚግብ በአማራ ክልል በኦሮሞ ብሔረሰብ አስተዳደር በኬሚሴ ከተማ ለተከታታይ ሲሰለጥኑ የቆዩት ወደ 150 የሚደርሱ የምንሻ አባላት ተመርቀዋል። በተለይ ቀጠና የፋኖም የሸኒም ክንፍ በመሆን የሚንቀሳቀሱበት ቀጠና ወለዚህ ደግሞ የሰላም አስከባሪ ባር በደማቅ ሁኔታ እየተመረቁ ይገኛሉ። ሸኔም ሲፈነጭበት የነበረው ፋኖም ሲፈነጭበት የነበረው የሽብር ተግባርም ሲሰሩበት የነበረው ቀጠና ነው። ነገር ግን ሰላም ለማረጋገጥ የሰላም አስከባሪ ኃይል በዛሬው እለት በደማቅ ሁኔታ ተመርቋል። ሌላኛው ጉዳይ ጠቅላይ ሚኒስትር ዶክተር አብይ ባህላዊ ሀገራት እንግዲህ የተሳተፉበት አንዱ ተገኝተዋል። በዚህም እንግዲህ ከተለያየ ሀገራት መሪዎች ጋርም ጎን ለጎንኞች ስለ ሁለትዮሽ ሀገራት ምክክርም በከፍተኛ ሁኔታ እያደረገ ተመልክተናል። ይህ ነው የሚጠቅመው በሰለጠነ ዲፕሎማሲ በመስራት ሀገራችን የሚያስፈልጋትን ኢንቨስተሮች መሳብ የሚችልበት መሪ ያስፈልገናል። ለዚህ ደግሞ ዶክተር አብይ ከተለያዩ መሪዎች ጋር በተንቀሳቃሽ ምስልም ተመልከተ ነዋል ለሁለትዮሽ ሀገራት ጎን ለጎን በተለያዩ መሪዎች ጋር በተለያየ ቦታ ሲያድግ እየተመለከተ ነው ነበረ። ይህ ለስልጣን አይደለም ለሀገር ነው። እያነፈነፈ ከተለያዩ መሪዎች ጋር የማግኘትና የማውራት ሱስ ኑሮበት አይደለም። እናንተ ፖለቲከኞች ሰከንበሉ። ይህ ጠቅላይ ሚኒስትር ዶክተር አብይ እንግዲህ የተለያዩ ሀያ አባላት ሀገራት የተሳተፉበት ጉባኤ ከተለያዩ መሪዎች ጋር እያደረገ እየተመለከተ ነው ነበረ ከተለያዩ መሪዎች ጋር ይህ ደግሞ የማግኘት ሱስ ኑሮበት አይደለም። ለሀገራቸው የሚጠቅመውን ለሀገራቸው የሚያስፈልገውን ዲፕሎማሲ መስራት ነው። ይህ ነው በቃ ስልጣኔ ማለት በርካቶች ወደዚህ ኢንቨስት ያደረጉበት ተመልክተናል። ስለዚህ ውድ ቻምፒስ ተከታታዮች ታጥቃችሁ ጫካ የገባችሁ ወንድሞች፣ ቅድሚያ ለሰላም ሰጠን እንስራ። በዛሬዎች ከተመለከትነው አንዱና እጅግ ከሚጠቅመው ዲፕሎማሲ ነው። ለዚህ ደግሞ በተለያየ ቀጠና ከተመለከትናቸው ናቸው። እንግዲህ ዛሬ በተሰራው እጅግ እናመሰግናለን። ስለዚህ ከዚህ ጋር በትኩረት መመልከትና መረዳት የሚያስፈልገው በነፍጥ የሚመጣ ለውጥ አለመኖር ነው። ይሄ ሁለት ዓመት አልፎ ሶስተኛ ዓመቱን የተሻገረው የአማር ጉዳይ ብሎ ነገር ግን መሰረተ ልማቶችን ከማውደም ወንዝ ያልተሻገረ መሆኑን በግልጽ ያየንበት ነው ነው በተለያየ አቅጣጫ ያላችሁ ታጥቃችሁ የምትንቀሳቀሱ ነፍጥ ይብቃ ሰላም ይቅደም ባይዘዌ በዚህ ትግል ጥቂት ፖለቲከኞች እየተጠቀሙበት የሚገኝ ነው ጥቂት ፖለቲከኞች ኪሳቸውን እያደለቡ የሚገኝበት ትግል ነው በርካቶች ንጹሐን ዜጎች ደግሞ ዋጋ እያስከፈለ የሚገኝ ነው በተለያየ በቀረጥ ስም እንግዲህ እየነገዱበት ይገኛል በጣም የሚያሳዝንና የሚያሳፍር ጉዳይ ነው ይህን ጽንፍ እስከ መጨረሻው ገመናውን እርቃኑን እናሳያለን። በቃ ይሄ ነው የአማራ ጉዳይ። ትምህርት ቤት ካምፖ አድርጎ ትምህርት ቤት እርምጃ ሲወሰድ ሙሾ ያወጣል። ይህ ደግሞ አንዱ የትግል አጋር ሊሆን አይችልም። ይህ ግልጽ ጉዳይ ነው፣ ሊሰመርበት የሚያስፈልግ ነው። ውድ ቻናል ቤተሰብ ተከታታዮች ለሰላማችን ዘብ እንቁም። አዲስ የሆናችሁን ሰብስክራይብ ሰሆናች ላይክ ሼር ማድረጋችሁን እንዳትረሱ። ሌላኛው ጉዳይ በዛሬ ሁለት ህወሓት መግለጫ ወጥቷን እሱን አስደምጣቸዋለሁ። በተለይ በመግለጫው የፌዴራል መንግስት ተጠያቂ እያደረገ ሲሆን መንግስት ተፈናቃዮችን ወደ ቀያቸው ለመመለስ በምዕራብ ትግራይ እና ሌሎች አካባቢዎች ያሉ ታጣቂ ኃይሎችን ለማስወጣት ፈቃደኛ አይደለም፣ ስምምነቱም እያጓተተ እያዳከመ ነው የሚል መግለጫ ወጥቷን የፌዴራል መንግስት ይህን አካሄድ ካላረመ ለሚፈጠረው ቀውስና ጥፋት ሙሉ ኃላፊነቱን ይወስዳን፣ ሲል ህዋት እንግዲህ ማስጠንቀቂያም እንዲሁም ደግሞ ማላከኪያ ምክንያትም እየሰጠ ይገኛል ማለት ነው። ከዚህ ጋር ከምንመለከትበት ጉዳይ ህዋት ከሰጠው መግለጫ ተፈናቃዮች እና በምዕራብ ትግራይ ክልል አካባቢዎች ያሉ ሀይሎችን የሚለው አሁን ፋን እንትን የውልቀት ዘቦች እየሰለጠኑ እየታጠቁ ይገኛሉ። እነሱን ነው በተለይ ኃይሎች ካላስወጣ ያለበት ምክንያት እንደፈለገው ለመፈንጨት እንዲመቸው ማለት ነው። ለዛ ነው ታጥቃችሁ ያላችሁ ፋኖች ለአማራ ህልውና የምትሉ ከሆነ ከመንግስት ጎን መሰለፍ የሚያስፈልገው። ህወሓት አገር አፍራሽ ቡድን እንደሆነ ይታወቃል። ለዚህ ደግሞ ተባባሪ እየሆናችሁ የሚገኘው እናንተ ናችሁ። ውዲቻናቢት ሰዎች ለሰላም ዘብንቁም። በሌላ መረጃ እስክንገናኝ መልካም ሽት ይሁንላችሁ።